ሙዚየም የትላንት የዛሬና የነገን ታሪክ ሰንዶ ማስቀመጫዎች ናቸው። እንደ ኢትዮጵያ ላሉ ብዙ ታሪክና ባላሉት ሀገር ሙዚየም ግድ ይላል። አሁን የምገኘው በአምስት ኪሎ አካባቢ የኢትዮጵያ ብሔራዊ ሙዚየም የሚገኝበት ነው። የኢትዮጵያ ብሔራዊ ሙዚየም ልናስቃኛችሁ ወደናል። ባለሙያ ውስጥ የጠበቀን ነው። አብራችሁን ቆዩ። ሰላም ነው። አለን ሳህለስላሴ መላኩ እባላለሁ። የፓሊዮንቶሎጂ እና የፓሊአንትሮፖሎጂ ተመራማሪና የፓሊአንትሮፖሎጂ ዲፓርትመንት ኃላፊ ነኝ። አመሰግናለሁ ልታስገቡኝ ፈቃደኛ ስለሆነ። ምንም ችግር የለም እንኳን ወደ ብሔራዊ ሙዚየም ቋሚ አውደ ርዕይ በሰላም መጣችሁ። በዚህ ብሔራዊ ሙዚየም ውስጥ ቅሪተ አካል ምንድን ነው ከሚለው ከዋናው ጥያቄ ጀምሮ እንግዲህ ዋና ዋና ኢትዮጵያ ውስጥ የተገኙ ግኝቶችን መስመራቸውን ተከትለን ማየት እንችላለን። እዚህ ጋር የምናያቸው ነገሮች የተለያዩ አይነት ተፈጥሯዊ የሆኑ ማቴሪያሎችን ይዟል የምናየው የዳይኖሰር ጥርስ ሲሆን ይሄ እንግዲህ የዛሬ 146 ሚሊዮን ዓመት አካባቢ ይኖር የነበረ እና ስጋ በል የዳይኖሰር ዝርያን የሚወክል ጥርስ ነው ማለት ነው። የፍሬ ሊሆን ይችላል፣ ዘሮች ሊሆናሉ። እዚህ ጋ የምታያቸው ደግሞ ቅጠሎች ናቸው። እንግዲህ እነዚህ በሙሉ ወደ ቅሪትነት እንደሚቀየሩ እና ብዙ ሚሊዮን ዓመታት ሊያስቆጠሩ እንደሆኑ በሳይንስ የተረጋገጡ ናቸው ማለት ነው። ሆን ብለን ነው ይህንን ሀሳብ ያመጣነው። በፊት ይህ አይነት አሬንጅመንት አልነበረም። ስናስበው ግን ይሄ በጣም ትክክለኛው ወይ ሆኖ አግኝተነዋል። ስለዚህ ስትገባ ገና ትቀበልሻለች ከበር ላይ ይህ እንግዲህ ሉሲ መልሶ የተገነባበት ቅሪታ ከኋላዋ ምን ይመስላል ተብሎ በአርቲስቶች እና በተለያዩ አይነት ባለሙያዎች አንድ ላይ ተቀናጅቶ የተሰራ ስትራክቸር ነው ማለት ነው። እንግዲህ በብራውን የሚያመለክተው ማለት ነው ቅሪተ አካሏ የተገኙ ፓርቶችን ነው። በነጭ ደግሞ የምናየው ከአካሏ ያልተገኙ ፓርቶችን ነው ማለት ነው። ሰማያዊ ደግሞ በሰውነታችን ውስጥ በፍጹም የማይገኙ ወይ ደግሞ ቅሪት ሊሆኑ የማይችሉ አካላት አሉ። እዚህ ጋ ደግሞ በጣም ግዙፉ ዝሆን ዝርያ እንመለከታለን። ይሄ እንግዲህ ዳይኖቴሪየም ተብሎ የሚጠራ የዝሆን ዝርያ ሲሆን የዛሬ 3 ሚሊዮን ዓመት አካባቢ ይኖር የነበረ ዝርያ ነው። እዚህ ጋ የዛሬ 6 ሚሊዮን ዓመት ይኖር የነበረው አርዲፒተከስ ካዳባ ብለን የምንጠራው ዝርያ ነው የምንመለከተው በአርዲፒተከስ ካዳባ። በአፋርኛ ሲሆን ታላቁ አባት ማለት ነው። ታላቁ አባት የተባለበት ምክንያት 6 ሚሊዮን ዓመት ላይ እንግዲህ ስፕሊት ወይም ደግሞ በእኛና በጋራ አያቶቻችን መካከል የነበረው ስፕሊት የተፈጠረበት የዛሬ 6 ሚሊዮን ዓመት አካባቢ እንደሆነ የሞለኪውላር ኤቪደንስ ይነግረናል ማለት ነው። ከሱ በኋላ እንግዲህ አርዲፒቲከስ ራሚደስ ተብሎ የሚጠራ የቅሪታ አካል ነው። እዚጋ የምናየው ይሄ የዛሬ አራት ነጥብ አራት ሚሊዮን ዓመት አካባቢ የተገኘ ቅሪታ አካል ሲሆን ይሄ ቅሪታ አካል እንግዲህ በዓለም ላይ የትም አልተገኘም፣ እዚህ ኢትዮጵያ ውስጥ ብቻ ነው የተገኘው። እዛ ወደዚህኛው ግኝት በምንመጣበት ጊዜ ይሄ እንግዲህ የሉሲ ቅሪታ አካል ነው። ይሄ ሉሲ ቅሪታ አካል እንግዲህ ሉሲ ከተገኘች በኋላ ስንት አደርሰነዋል? ስድስት ሚሊዮን ዓመት ብናደርሰውም እንደ ሉሲ በጣም የታወቀ ስክሪት አካል እስካሁን ድረስ አልተገኘም ማለት ነው። እኔ ግን ሉሲን የማውቃት በቁጥሯ ነው። ኤል ቱ ነው ብለው ምን እንደሆነ ያውቃል ወይም ደግሞ ይሄ ነው ቁጥሩ ብል ያውቃል። ካታሎግ ቁጥር አለው እያንዳንዱ ቅርስ ማለት ነው። አመሰግናለሁ ስለነበረን ቆይታ ተመልካቾቻችን። እስካሁን ድረስ እናስቃኛችሁ የነበረው ሉሲ የምትገኝበት ክፍል ሲሆን፣ አሁን ደግሞ ወደ ላይኛው ክፍል ባለሙያ የጠበቀን ነው። ወደዛ እንሂድ። እንኳን ደህና መጣሽ ቀደም ሲል በቤዝመንት ነበርና ሉሲ የነበረችበት ክፍል ነው። እዚህ ክፍል ደግሞ ምንድን ነው መመልከት የምንችለው ወደዚህ ደግሞ ስንመጣ የምናገኘው የታሪክ ዘመን አርኪኦሎጂ እናገኛለን ማለት ባህላዊ እምነት እያልን የምንጠራው ከዚያም ባሻገር ደግሞ ያ እምነት ከሌላው ዓለም ጋር ያለውን መስተጋብር የምናይበት ማለት ነው ለምሳሌ በዚህ ሁኔታ እዚህ ቁጭ ለምናያቸው ቅድመ ክርስትና ግን እነዚህ ለአምልኮት በዘመን የነበረው ማህበረሰብ ይጠቀሙባቸው የነበሩ ሐውልቲ ትባላለች። ስለ ምሳሌ እነዚህ መሰዊዎች ናቸው። እነሱ ሊያመልኩ ሲሄዱ እነዚህ መሰዊያዎች እንደ በግ፣ ፍየል የመሳሰሉ ነገሮችን የሚሰውባቸውና ይሄ ዙፋን ነው የእነሱ መቀመጫቸውን ይሄ እዚህ ጋር ይሄ በቀጥታ ከጥንት ግብፅ የወረስነው ነው ማለት ነው። ይሄ የግብጽ የግብፃውያን ነው። ይህንን የራስ ስታይላቸውን ሄር ስታይላቸውን ብትመለከች እዚህ ጋር ወደዚህ አከሌ ብናገኛቸው ከግዕዝና ከአማርኛ በፊት የሳቢያዊ ቋንቋ ኢትዮጵያ ውስጥ ይነገር እንደነበርና ይጻፍ እንደነበር የሚያመላክተን ይሄ የምናየው የሳቢያዊ ቋንቋ ነው ማለት ነው። በርካታ ነገሮችን መመልከት ችያለሁ ና እጅግ ጋር አመሰግናለሁ ስለነበረን ቆይታ አመሰግናለሁ መልካም ጊዜ ተመልካቾቻችን የኢትዮጵያ ብሔራዊ ሙዚየምን እንደዚህ በዚህ መልኩ አስቃኝተ አስቃኝተናቸዋል መልካም ጊዜ ይሆንላቸው